አሁን ያለው የነዳጅ መሸጫ ዋጋ ተገቢ ነው? ከሚያዝያ 30 ጀምሮ የአንድ ሊትር ነዳጅ ዋጋ ወደ መቶ 23 ብር ከፍ እንዲል ተደርጓል። እውን ይሄ ዋጋ ይገባዋል? እነዚህን ቁጥሮች አይታችሁ ፍረዱ። በዓለም የነዳጅ ገበያ የአንድ በርሜል ነዳጅ ዋጋ ወደ 63 ዶላር አካባቢ ነው። ይሄን ለማጣራት ደግሞ ቀላል ከሆነ ከ5 እስከ 10 ዶላር ከባድ ከሆነ ደግሞ ከ10 እስከ 20 ዶላር ይወስዳል። ያ ማለት ባቨርጅ 10 ዶላር እንኳን ብንይዘው የአንድ በርሜል ነዳጅ ዋጋ ከነ ማጣሪያው ወደ 73 ዶላር አካባቢ ይመጣል ማለት ነው። ሶ አንድ በርሜል ነዳጅ ደግሞ ወደ 159 ሊትር አካባቢ ነው የሚሆነው ሳይጣራ ሲጣራ ደግሞ ከ35 እስከ 145 ድረስ ሊሆን ይችላል። ሶ በአቤሬጅ 140 ብንይዘው ይህን 73 ዶላር ሲካፈል 140 ሊትር ብናደረገው ወደ 05 2 ዶላር አካባቢ ይመጣል። ይህን ደግሞ አሁን ባለው የኢትዮጵያ ምንዛሬ በ30 ብር ብናባዛው ወደ 67.78 ብር አካባቢ ይመጣል ማለት ነው፣ የአንድ ሊትር ዋጋ መሆኑ ነው። ይህ ማለት እንደ ትራንስፖርት፣ የአስተዳደር ኮስቶች ሌሎች ኮስቶችን ሳይጨምር ነው። ተጨማሪ ኮስቶችን አድ ብናደርግ አሁን የሚሸጥበት ዋጋ ላይ ይደርሳል ወይ? ያ ማለት ግን ሀገራችን የነዳጅ ማጣሪያ የሌላት እና የተጣራ ነዳጅ እንደምትገዛ መረሳት የለበትም። አሁን ያለው የነዳጅ መሸጫ ዋጋ ተገቢ ነው? አስተያየት ስጡበት። አመሰግናለሁ።